ዛሬ የምነግራችሁ መረጃ በህይወታችሁ መቼ እንደሚያስፈልጋችሁ አታውቁምና አድምጣችሁ ይሴብ ለማድረግ ሞክሩ እንዲሁም መረጃውንም ለሌላው አጋሩት ስለ ቆዳ መዛር ወይም ስለ ቆዳ ላይ ዝገት ነው ማወራላችሁ በሜዲካል ስሙ ሶሪያሲስ የቆዳ መሰነጣጠቅ መፈግፈግ ወይም መላለጥ ስለ እሱ ነው የምነግራችሁና እንግዲህ ችግሩም የደረሰባችሁ ሰዎች ካላችሁ እንደ መፍትሄ ልትወስዱት ትችላላችሁ ደርማቶሎጂስቶችም ሩት ኮዙን አውቃችሁ መፍትሄ ለማፈላለግ ስለሚጠቅማችሁ ያው ልብ ብላችሁ እንድታደምጡኝ እፈልጋለሁ። ዋነኛ ኮዙ በሰውነታችን ውስጥ ከፍተኛ የሆነ የአይረን መጠን መለቀቅ ሲኖር፣ ወይም ጉበታችን ውስጥ ከፍተኛ የሆነ የአይረን መጠን ሲከማች ይሄ ችግር ይፈጠራል። ሩት ኮዝ ዋነኛ መንስኤው ይሄ ነው። በጉበታችን ውስጥ ያለ ሆርሞን ስራውን በአግባቡ አልሰራ ሲል ነው ይሄ ችግር ደግሞ የሚመጣው ሄፕሲዲን የምንለው ንጥረ ነገር በውስጣችን ውስጥ በልኩ አልኖር ሲል ይሄ ሄፕሲዲን ማለት በዋነኝነት በጉበት ውስጥ የሚመረት የሄፕታይድ ሆርሞን ነው። ይህ ሆርሞን ስራዎቹን በአግባቡ አልሰራ ሲል የብረት ሜታቦሊዝም ስርዓታችን ይዛባል። ይሄ ሆርሞን ደግሞ ብረትን ሜታቦላይዝድ የሚያደርግልን ሆርሞን ስለሆነ ወደ ደምስ ስርዓታችን በከፍተኛ ሁኔታ ወይም በሰውነታችን ውስጥ ብረት እንዳይሰራጭና እንዳይለቀቅ ያደርጋል። ይህ አልሆን ካለ ግን ከፍተኛ የሆነ የብረት መጠን በቀይ የደምሴላችን ውስጥ እየተለቀቀ የደምሴሎች እንዲሰባበር ያደርጋል እና ይሄ የቆዳ መዛግ ያጋጥመናል። የቆዳ ዝገት ስላችሁ የተለያዩ ቆዳችን ላይ የምናያቸው ሶሪያሲስም ባይሆን ይሄ ቆዳ መሰነጣጠቅ፣ ማሳከክ፣ ማላላጥ ማለት ነው እና እንደነዚህ አይነት ነገር ሲያጋጥሟችሁ እንደ መፍትሄ እንደ ሆሊስቲክ ባለሙያነቴ እንደ ሀርባል ሜዲኬሽን የሚወሰዱ የመፍትሄ አማራጮች ካክተስ፣ ቁልቋል እንዲሁም ሳማ ከፍተኛ የሆነ የካልሽየም ንጥረ ነገር ይዘት ያላቸው ምግቦችን በአግባቡ መውሰድ የብረት አብዞርቬሽኑን ማኔጅ የሚያደርጉልን ናቸው እና ይሄ ፔፕሲዲን የምንለው ንጥረ ነገር ጉበታችን ውስጥ እንዲኖሩ እና ሄፕታይድ የምንለው ሆርሞን በአግባቡ ስራውን እንዲሰራ ስለሚያደርግ እነዚህን ነገሮች መስጠት፣ ቀይ ስጋ ላይ መራቅ፣ ጉበት አለመብላት፣ እነዚህ ሄቪ ሜታል የምንላቸው ነገሮች በሙሉ ማስወገድ። ሄቪ ሜታል የምንላቸው ልብሶችም ሳይቀሩ ሊሆኑ ይችላሉ። በእንደዚህ አይነት በብረታ ብረት ነገሮች የታሸጉ ነገሮች ምግቦችንም ሊሆን ይችላል። እነሱን በመቆጣጠር እንደዚህ አይነት ችግር ሲያጋጥመን ችግሩን መፍታት ይቻላል። ወደ እኔ የመፍትሄ አማራጭ ሰው ወስዳችሁ ካክተስ እንግዲህ ቁልቋል ሕይወት አድስ ነው የሚባለው። በለስ ብዙ ጊዜ የሁሉም ፍሩቶች የበላይ ነው። ሁሉንም አይነት ፕሮቲኖች፣ ቫይታሚኖች ይዟል። በእርግጥ አይረንም አለው በውስጡ፣ ግን ከፍተኛ የሆነ የካልሽም መጠን ስላለው ይሄ ሰውነታችን አብዞርብ ያደርገዋል፣ ያመጣጥነዋል በስነ ስርዓት ማለት ነው። እና አይረን አለውእና እንዴት አርገን መድኃኒት እናድርገው የምትሉ ከሆነ ጀሉን ነው የምትጠቀሙት፣ ጀሉን የቁልቋሉን እንዲህ ስትሰነጥቁት ፈሳሽ ይወጠዋል፣ ውሃ ጀል ይወጠዋል፣ እና የተሰነጣጠቀ ቆዳችሁን ብትቀቡት ትሪት ያደርገዋል። እንዲሁም ሳማ ሳማ በገብስ እንጀራ ያው ሳማ ብዙ ጊዜ ለምግብነት ይውላል በሀገራችን። እሱን ስሩም ጀል ይወጣዋል፣ ይጨመቃል፣ ኦይል ይወጣዋል። ካክተስም ኦይል ይወጣዋል፣ ሳማም ቅባት ይወጣዋል። ቅባቱን የተሰነጣጠቀውን ቆዳ ትሪት ለማድረግ እንዲሁም ደግሞ ኢንፌክሽኖችን የመከላከል አቅማችን እንዲጎለብት ስለሚያደርጉ ሁለቶቹም። ኢንፌክሽኖችን የመከላከል አቅማችን ሲጎለብት ደግሞ ይሄ ሄፕሲዲን የምንለው ንጥረ ነገር ጉበታችን ውስጥ ይመነጫል። ይሄ ደግሞ ይሄ ሲመ ሄፕታይድ የምንለው ሆርሞን ስራዎቹን በአግባቡ መስራት ይችላል ማለት ስለሆነ ኢንፌክሽኖችን መከላከል የምንችልበትን ነገር መፍጠር ማመቻቸት ይሄ ኢንፌክሽን የመከላከል አቅማችን ማጉልበት እንደማለት ነው። ሳማን ራሱ እሽዋል አይደል? በሳማ ተገርፋችሁ የምታውቁ ሰዎች ካላችሁ ሳማ ሲገርፋችሁ ይሄ አለርጂኮችን የመከላከል አቅማችሁ እየጎለበት ሄዳ፣ እንዲሁም የቁልቋል እሾ የሚወጋችሁ ከሆነ በመጠኑ ማለት ነው። ባለሙያዊ ገዛም ካስፈለገ በዙሪያችሁ ያሉ ባለሙያዎችን መጠየቅ ትችላላችሁ። ጥናቶችን ብታገላብጡ ይህንን ነገር አፕሩቭ ያደርጉላችኋል። እንግዲህ በዚህ አይነት መልኩ የምትመገቡትን ሄቪ ሜታሎችን በብዛት በማስወገድ የዚህ አይነት ችግር ያለባችሁ ሰዎች ችግራችሁን መፍታት ትችላላችሁ። የገበሬው ልጅ እኔ ዮሐንስ ሽፈረው ነኝ። ሰላሙ